ሙስሊም ሴት በጣም ነው ሆን ምንም ስራ ስለ ስራ ነው የሚያወራ ስለ ኢንቨስትመንት ነው የሚያወራ። ኢትዮጵያ ላይ ትላልቅ አሁን ኢንቨስተሮችን አፕሮች እኔ ባይዘው ትልቁ ቢዝነስ ኮንሰልት ማድረግ ነው የውጭ ሀገር ኢንቨስተሮች ወደ ሀገር ገብተው እንዲሰሩና እነሱ ኢንቨስት ያደርጋሉ። እኔ ሚኒመም ሌዛን ቴን ፐርሰንት ፕሮፊት ሼር አረጋቸዋለሁ። እነሱ ስራ ነው ይሰራሉ፣ በአመት ከሚያገኙት ግን ሼር ያደርጉኛል። እነሱን ወደ ሀገር እንዲገቡ የማደርገውና ብዙ ጊዜ ኮንፈረንስ ኮል አለኝ በቪዲዮ ነው እንደዚህ የማወራው ብዙ ስድስት ሰባት ሰው መጀመሪያ ከአንድ ሰው ጋር ታወራለህ ከዛ ማኔጅመንት ቲም ይሉሃል የሲኦ ቲም ይሉሃል የምን ቲም ይሉሃል አልሐምዱሊላ አስራ ሁለተኛ አልጨረስኩም ግን እንግሊዝኛ በደንብ ነው የማወራው በደንብ ስለዚህ እዛ እዛ ላይ ነው በቪዲዮ እንኳን ማወራው እንጂ ሰው ደውሎ በቪዲዮ ኮል ከእኔ ጋር በጣም ነው የምጠነቀቀው በጣም ባለ ጠነቀቅማ መሆን እስካሁን ድረስ ስንት ቪዲዮ ይወጣብኝ ነበር ልክ ነህ ብዙ ሊጠል የሚፈልግ ሰው ይኖራል እስካሁን ብዙ አንተን ለመጣል ይጥሩ ነበር። ግን እኔ አሁን እንደ ታላቅ ወንድም የምመክረ የምትመክረኝ ነገር አለ። እኔ አሁን ሴቶችን ቶሎ ወዳለ ወዳለሁ ስለ አምናለሁ። አሁን አንድ ሴት ልጅ መታ ኢንቦክስ ምናምን ብትልክልኝ ወይ ናመሆን ዛሬ ቁርስ እንብላ ወይ ደግሞ ምግብ ልጋብዝህ ነው ብትለኝ አምኛ ትሄዳለህ። እና አሁን እንዴት ነው እራስህን መቆጣጠር የምችለው? እሱ እሱ እኮ ችግር የለውም ሄዶ መብጣት መተዋወቅ። እኔ ግን አላረገውም ያንን ያም ሶሪ እኔ አለ ለማንኛውም ሴት ፍቅር ይዘኛል ብዬ ማስብ ሰው ነኝ። ይሄ አደጋ ነው። ይሄን በቃ መጠንቀቅ አለብን። ለምን ትኮዳለህ? እኔ አሁን ለፍቅር ዝግ ነው። ብዙ ነገሮችን እኔ ነፍሴ እዚህ ላይ ነው ያለውት። ለሰው ክሎስድ ነው። ለሰው ነግርብኝ። እኔ ብር ነው መወደው፣ ብር ወዳለው። ግን ብር ያው እንደ ድህነት የምጠላው ነገር የለም። ድህነት አይቻለሁ። ድሀው በጣም ተቸግሬ አውቀዋለሁና ጠባን ሆኑማንም ጠላት ራሱ ድሃ ይሁን ድህነት በጣም በፍጹም ለጠላትህ የማትመኘው ነገር ቢሆን ድህንነት ነው ለጠላትህ። እና ደግሞ ሌላ መጠይቀህ እኔ እንደነገርኩ ክርስቲያን ነኝ፣ ግን አላውቅም። ይሄ የሃይማኖት ነገር ሙስሊም ሴት በጣም ነው ሆን ስርአታቸውን ምናቸው ወዳለሁ ቤትራርጊ ራሷ ካለው ሙስሊም ምን ትላለ ለን መጠንን። አሁን የሚቆጨኝ ነገር በዚህ በዴቲንግ ጉዳይ በትዳር ጉዳይ ብትጠይቀኝ እንዳንተ የሀያ ስምንት አመት ወጣት ሁኜ አግብቼ አንድም ወይ ሁለት ሙስሊም፣ ያው ሁለትም ይፈቀድለታል፣ አንድም ወይ ሁለት ዋቴቨር፣ አንድ አግብቼ እስከ ዛሬ ድረስ ከሷ ጋር ኖሮ ብኖር ኖሮ እጅግ በጣም ደስ ይለኝ ነበር። የቆጨኝ ነገር ቢኖር እሱ ነው። እውነቴን ነው የምነግርህ። እንደ ሰው በትዳር ብትቆይ ምናምን ምናምን በጣም ለምን መሰለህ፣ በጣም ብዙ ጓደኞቼ ጠዋት በጠዋት ኤርሊን ሞርኒንግ ወደ ስራ ይሄዳሉ። ድራይቨር ልጃቸውን ያደርሳል ትምህርት ቤት። በሳምንት ሁለት ሶስት ቀን እንደ ፓሽን አድርጎት ልጁን ከትምህርት ቤት የሚወስድ አባት አለ። የሚገርም ቪያይት ነው ልጆቹ የሚሄዱበት፣ ግን እሱ ያደርጋቸዋል። ለምን ይሄ አታችመንቱ ከልጆቹ ጋር አታችመንቱን ይፈልገዋል። ገብቷል። ያ ያ ያ ፊሊንግ የለም። አሁን እኔ ጋር እንደዛን ነገር ቢኖር ጥሩ ነው። ትዳር ደግሞ አምስት ዓመት ፕላስ ከሆነ የመፋታት እድል በጣም ጠባ ነው። አው አይ፣ አንተ የምትለው ቤተሰብ በቃ ያስፈልጋል። ቤተሰብ አሁን በዚህ ሰዓት፣ አንተ አሁን ባለህበት ሁኔታ፣ ጥሩ ፈጣሪዋን የምትፈራ በሃይማኖት አንድ አይነት የሆነች እናት አባቷን የምታከብር ጥሩ ሴት ፈጣሪ ከሰጠህ ወደ ሜሬጅ ገብተ ብትኖር ትረስት ሚ ለውጥህን እጅግ በጣም ታየዋለህ። ዝሙት የሚሰራ ሰው አንድ ነገር ማወቅ ያለብህ ሙን፣ በላይፍ ኤክስፒሪየንስ ያየሁት ነገር ነው። እኔ ከራሴ ነው የምነግርህ። ይሄ በሰው ታሪክ ምናምን ሳይሆን በእኔ ላይ የደረሰ ነገር ነው። በምንም እምነትም ውሰደው፣ እምነትም ያለው ሰው እምነትም የሌለው ሰው ዝሙት የሚያበዛ ሰው የመጨረሻ ህይወቱ ምዝረብል ይሆናል። በጣም ብዙ ባለ ሀብቶች እዚህ ላይ ስማቸውን አላነሳ ላይፋቸው ምዝረብል ሆኗል። ታዋቂ የምትላቸው ሰዎች የተለያዩ ሴቶች ጋር ከተለያየ ሴት ጋር የሚማግጥ ከተለያየ ሴት ጋር ባይዘዌ፣ አንድ ነገር ማወቅ ያለብህ ዛሬ ከአንድ ሴት ጋር ሂደህ ነገ ከሌላ ሴት ጋር በምትሄድበት ሰዓት እዛ ውስጥ ያለው ይሄ አሁን አንዳንዴ ምን ይሆናል መሰለህ? አሁን በእስልምና በተለይ ትዳር እያለው ከሌላ ሴት ጋር የሚሄድ ወንድ ወይ እሷ ደግሞ የምትሄድ